በጣም አዝኛለሁ። ውስጤ በጣም አዝኗል። ትናንት አብሮ አደግ ጓደኛዋን እህቷን የአርቲስት ፍሬ ህይወትን የአስክሬን መኪና እየዳበሰች እህቴን አውጣት፣ አብሮ አደጌን ስጠኝ እያለች ስታነባ ነበር። ዛሬ ደግሞ ለበርካታ አስርት ዓመታት ከጎኗ ሳይርቅ ከጎኗ ሳይለይ አብሯት የሆነው ልጆችን የሰጠችው አብሮ አደግ አብሮ ጎልማሽና አብሮ አርጂ ባለቤቷን ከም በሞት አጣች። የተወዳጁ አርቲስት ፍቅርተ ጌታሁን ባለቤት ጠበቃ ደነቀ መንግስቱ በድንገት አረፉ። ስርዓተ ቀብራቸውም ተፈጸመ። ጓደኛዋ አርቲስት ፍሬህይወትንም እንደሚታወቀው በድንገት ነበር ከዚህ ዓለም በሞት ያጣቸው። በአንድ ሳምንት ሁለት ትልልቅ ሀዘን በተወዳጁ አርቲስት ፍቅርተ ጌታውን ላይ ተከስቷል። ሀዘኑ መራር የሚያደርገው ደግሞ ከጥቂት ሳምንታት በፊት ነበር እሷ ሰባኝ ዓመት ልደቷ ሲከበር ከባለቤቷ ከጠበቃ ደነቀ መንግስቱ ጋር ካባ ለብሰው ከይቆርሰው በልጆቻቸው በጓደኞቻቸው ታጅበው ኃይሎ ጋ ሽቦ ብለው ዳግም በርጅና ዕድሜያቸው ተሞሽረው ለዚህ ድረስ ግን አምላክ ምስጋና ይግባህ ብለው ያከበሩት ምናልባትም ያቀን ምናልባትም ያካባ ምናልባትም ያኬክ ያጨፈራ የመሰናበቻ ድግሳቸው መዳረሻ እንደሆነ የገመተም የጠረጠረም አልነበረም። ሞት ሲመጣ አይናገርም። ለወስዳችሁ ነው ተዘጋጁ፣ የምትወዷቸውን ሰዎችም ተሰናበቱ አይልም። ፍቅርተም እህቷንና ጓደኛዋን እንዲሁም የገዛ ባለቤቷን ሳይሰናበቷት በድንገት ወደማይቀረው ዓለም ሄዱ። ያለቀሰችበት ጉሮሯ ሳይደርቅ ድምጿ በደንብ ሳይከፈት የጓደኛዋን ሐዘን ጥቁር ልብሷን ሳታወልቅ የባለቤቷን ቀብር አምርራ እያለቀሰች ለመፈጸም ተገደደች። ተወዳጁ አርቲስት ፍቅርተ ጌታሁን ፈጣሪ ጽናቱን ይስጥሽ እንላለን። የተወዳጁ አርቲስት ፍቅርተ ጌታሁን ባለቤት የሆኑት እጅግ የተከበረ ሙያ ያላቸው ጠበቃና የሕግ አማካሪ የሆኑት አቶ ደነቀ መንግስቱ በድንገተኛ ሕመም ከዚህ ዓለም በሞት መለየታቸውን የተሰማው አቶ ደነቀ የበርካታ የጥበብ አድናቂዎችና የኢትዮጵያውያን ተወዳጅ የሆነችው የአርቲስት ፍቅርተ ጌታሁን ባለቤት መሆናቸው አይዘነጋም። ከጥቂት ቀናት በፊት ፍቅርተ በአንድ ሚዲያ ላይ ቀርባ ስለ እኚህ ሰው መልካም ነገር ስታወራና ባለቤቷን ስታሞካሽ ሰምተናት ነበር። በቅርብ ጊዜ ደግሞ በመድረክ ላይ አብረውም ነበሩ። አቶ ደነቀ መንግስቱ ከባለቤታቸው አርቲስት ፍቅርተ ጌታውን ጋር በቅርቡ በተከበረው የሚስታቸው የሰባኛ ዓመት የልደት በዓሏ ላይ አብረው መድረክ ላይ በመታየት ፍቅራቸውን፣ ደስታቸውን ሲገልጹ መቆየታቸው ይታወሳል። ካባለብሰውም ኬክ ቆርሰዋል። ሻምፓኙን ችርስ ብለዋል። የቀብር ስነ ሥርዓታቸውም ሸጎሌ በሚገኘው ኪዳነ እምረት ቤተ ክርስቲያን ተፈጽሟል። ከሳምንታት በፊት የሁለቱ ጥንዶች ዳግም መሞሸር ሲከበር ዝግጅታቸውን ካደመቁት ጓደኞቻቸው መካከል አንዷ የነበረችው ከቀናት በፊት በሞት ያጣናት ተወዳጁ አርቲስት ፍሬወት ፍሬቻ ነበረች። ከቀናት በፊት በድንገት እሷ ጎደለች። አሁን ደግሞ በድንገት የአርቲስት ፍቅርተ ባለቤት ጠበቃና የህግ አማካሪ ደነቀ መንግስቱ ህይወታቸው አለፈ። ይህ ምን አይነት ዱብዳ ነው? ይህ የነፍሬቻ የነ ፍቅርተ ስብስብ ግን በደንባት ህይወትን አጣጥሞ የኖረ ስብስብ ነው። ፍቅራቸው፣ መተሳሰባቸው ያስቀናል። ትክክለኛ ወዳጅነትን የሚያውቁት የዚህ ዘመን ሰዎች ናቸው ተብሎ እንዲወራም ማረጋገጫ ይሆናሉ። ህይወታቸውን ሳይሰስቱ ተስተጣጥተዋል። ልጅነታቸውን አብሮ አሳልፈዋል። ወጣትነታቸውንም በአማረ ሁኔታ ሁሉንም አይተው ሁሉም ጓደኛ ለአንዱ ከአንዱ እያለ እየተሰጣጣ እና መስዋዕትነት እየከፈለ ኖረዋል። ታዲያ ጓደኛን አብሮ አደግን እህትን አጥቶ ሳምንት እንኳን ሳይቆይ ባልን የራስ ሰውን የትዳር አጋርን ማጣት ምን ያህል ያምናል? ምን ያህል ያማል? ህጋዊ ስራዎችን በብቃት ሲያከናውኑ የኖሩት የአርቲስቷ የህይወት አጋር የሆኑት አቶ ደነቀ መንግስቱ በድንገት መለየታቸው ለባለቤታቸው፣ ለልጆቻቸውና ለቤተሰቦቻቸው እንዲሁም ለወዳጅ ዘመዶቻቸውና ለሚያውቃቸው ሁሉ ታላቅ ዱብዳኔ ጨር ሐዘን ነው። የኢትዮጵያ የኪነ ጥበብ ባለውለታ የሆነችው ተወዳጁ አርቲስት ፍቅርተ ጌታሁን ባለቤትና የህግ ባለሙያ የሆኑት አቶ መንግስቱ ደነቀ ከዚህ ዓለም በሞት መለየታቸው ከተሰማ በኋላ ወዲያው የቀብር ሥነ ሥርዓታቸውም ተፈጽሟል። የአቶ መንግስቱ ህልፈት ለረጅም ዓመታት በፍቅርና በአንድነት በዘለቀው ሕይወታቸው የሚታወቁት ጥንዶቹ ለተለየ ሲሆን በኪነ ጥበቡ ማኅበረሰብ በወዳጆቻቸው ዘንድም ጥልቅ ሐዘንን ፈጥሯል። ከግማሽ ምዕት ዓመት በላይ የዘለቀው የፍቅርትና የመንግሥቱ የትዳር ሕይወት በኪነ ጥበብ ዘርፉ እንዳሪያ ከሚጠቀሱት የፍቅር ታሪኮችም አንዱ ነበር። አቶ መንግስቱ ደነቀ በሕግ ሙያቸው የተከበሩ ከመሆናቸውም በላይ ለአርቲስት ፍቅርተ የጥበብ ሥራ ስኬት የማይተካ ድጋፍ ያድርጉ እንደነበር የቅርብ ወዳጆቻቸው ራሷ ፍቅርተን ጨምሮ ይመሰክራሉ አርቲስት ፍቅርተ በተለያዩ መድረኮች ላይ ስለ ባለቤቷ ስትናገር የህይወቴ ምሳሌ ሰው ጠንካራ ድጋፌና ሁሌም ከጎኔ የማይለይ በማለት ትገልጸው ነበር በተለይም እርሷ በኪነ ጥበብ ስራዎቹ ላይ ስትጠመድ የቤተሰቡን ኃላፊነት በመጋራት ሙያዊ ምክር በመስጠት ስኬታማ እንድትሆን ትልቅ አስተዋጽኦ ማድረጉን በተደጋጋሚ ተናግራለች። ያለርሱ ድጋፍ ዛሬ ደረስኩበት ደረጃም ለመድረስ እቸገር ነበር ስትል በአንድ ወቅት መናገሯ አይዘነጋም። ይህንን ሀዘን ይበልጥ ልብ ሰባር የሚያደርገው ታዲያ ገና የዛሬ ሁለት ወር አርቲስት ፍቅርተ ጌታሁን ሰባኛ ዓመት የልደት በዓሏን ስታከብር ባለቤቷ አቶ መንግስቱ ደነቀ ከጎኗ ሆነው በመድረክ ላይ ደስቷን የተጋሩበት አስደሳች ትዝታ አሁንም በብዙዎች ሊናውስ መኖሩ ነው። በወቅቱ ያሳዩት የፍቅርና የአንድነት ገጽታ የብዙዎችን ልብና የብዙዎችን ልብ የነካና ለትዳራቸው ጥንካሬ ምስክር ነው ያስባለም ነው። የአቶ መንግስቱ እልፈትን ተከትለው በርካታ የጥበብ አፍቃሪዎችም የሙያ አጋሮቿ ጭምር እንዲሁም የተለያዩ የህብረተሰብ ክፍሎች ለአርቲስት ፍቅርተ ጌታውን እንዲሁም ለቤተሰቦቿ መጽናናትን እየተመኙ ይገኛሉ።